ውዶቼ ውዶቼ ማሮቼ ፍቅሮቼ፣ ግቡ። ሁላችሁም እንዴት ሰው ቻ ነው፣ እንዴት ያለው። እኔ ደሞ ትቻችሁ አርኩኝ እያልኩኝ ሳስብላችሁ እንዴት ናችሁ? ሁላችሁን ሰላም ብያለሁ። እንኳን ሰላም መጣችሁ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ቤስ። አብሽሪ ተበሸሩልኝ ውዶች። ይሃዩ እኔ ጠያቂ፣ እኔ አንደኛ መጣሁ።

እሺ፣ ውዶቼ ማሮቼ፣ ሱሱ ስል አመሰግናለሁ። ሁላችሁም ቤተሰብ። ሳድዬ ስም ጥሪ ላይ ነሽ እንዴ? ማሬ ክክ የኔ ውሱ የተንብ እናንተ እንዴት ናችሁ? በሉ አላችሁ ሆይ ቦታ አውቀዋለሁ፣ ልበል። የማንዳዬ ታቂው ይሆናል ታቂው ይሆናል። ታቂዋለሽ ታቂው ትችላለሽ። ምን አውቃለሁ ብለች ነው። የሀገራችን ነው። በነገራችን ላይ የት ናችሁ እንዴ? እያወራሽ ነው ወይስ? አሁን የመጣሁኝ ያው ስራ ላይ ሆኜ እያወራሁ አልነበረም። ምንህ ነው ወክል የምትለው ዝም ብለህ ተቀመጥ ድኮ ነው አዎ እኛ ሰፈር ነው ተይ እንጂ ተይ እንጂ አይደለም አንቺ ወሎ አይደለሽ እንዲህ ወሎ ውስጥ አይደለሽ ወሎ ውስጥ አይደለሽ ውሱ ውሱ ነሽ ሱሱ አረግተው መሆኑ ነው ጨለማ ሆነ ወይስ እኔ እያነቃነኩት ነው

አይ እንደዛ ትሆንሽ እንኳን እንደዛ አይደለም። ገምቱ ገምቱ ገምቱ። ማነሻታ በምታደርጊት ማሪ አመሰግናለሁ ሶስቱ ገና መጡ። ያውም ሀዩ እናንተንም አለችሁ፣ አብረዋችሁ ትዕግስትና ሀዩ አብረዋችሁ አሉ። እኔም ልንጣ እንደ በዛኛው ስልክ ቆይ እና አመሰግናለሁ። ለማንኛውም ጣጣ ያለው አቅራቢ ማሜ ፈቃድ ነው። ሰአዲ ተብለሻል። ማሜ ማሜ፣ እሽ እሽ ብላሻለች። ናርድ የተጠራሽ ነው ውዴ ናርዶስ። ገቡ፣ ገቡ ይላል። አዎ፣ አሁን ሙሉ ሆናችሁ እንዴት? ሞቅ ሞቅ በሉ እንጂ። አብሽሩ፣ አብሽሩ፣ አብሽሩ። እናመሰግናለን። ሲያምርባችሁ። አቅራቢ ተቀመጥ። ሰርቶ አስበል ሳዲ፣ ጎበዞች ጊዜ የተቃጠለ እኮ እናንተ ዝም ትላላችሁ እንዴ?

ነው የሚያሳየው። ኢትዮጵያ ኮሌብ ላይ ብዙም አያስገባም። በእርግጥ ግን ከዚያ ይብሳል ኔትወርክ ብዙም አይደለም። ደግሞ ጧጧት ላይ ይሻላል ተሰአት እንደውም

መቀየሩ አልቀይርም እንዴ ጤናዬ። መቀየሩ አልቀይርም እንዴ ጤናዬ ታልዞር። አሁን እንዴህና ሆነ። ቀይራችሁ ተመለሱ። ተዞረ። እንዴት ልወቅ? ልምጣ እንደ በዛኛው ኮሜንት ላይ ደህና ነው አሁን። አዎ አመሰግናለሁ ማሪ። ይዞራል ይዞራል ሲሉኝ እኮ ግር አጋቡኝ። እልል ስራ እንዴ አሁን ጥሩ ነው። ውይይት አመሰግናለሁ። እኔ ማሮች እግዚአብሔር ይስጥልኝ። አብዛሀኛውን ሰው እየሰራ ነው፣ ስለዚህ ቢሰራ ይሻላል። ምርዋል አብዛሀኛው ሰው እየሰራ ነው፣ ስለዚህ ቢሰራ ይሻላል። በቅያሬ ውሱ አመሰግናለሁ። ኔ ወዶች ማንዳና ነኝ። ትጅ ትዕግስት የማንዳናይ ትዕግስት የእናት ስምሽ ትዕግስት የሆነ ቆንጆ ስማዴ እንደ ማንዳና ተትች የትኛው ነው የሚበልጠው? ትዕግስት ኢትዮ በኋላ እኔ የማንዳን በደንብ ተመከተል የማንዳንነት ግስታ ምን አገናኘው? በዛው በዋናሽ ስም ብመጪ ምን አለበት፣ እንዲታወቂ። እሺ እናውቅሻለን። ተ እንግዲህ ያዙ ጎበዝ። የማንዳ ትዕግስት ኢትዮ ኢትዮ አይደል የሚለው ትዕግስት ኢትዮ የማንዳ ነች። ሱሱ ስሱ አቃይሬም ትግስት ኢትዮ ኤማንዳ ነች። በዋጅ አዋጅ ስሙ ያልሰማችሁም ያልሰማ ሚስማ አለሁ። አመሰግናለሁ፣ ኑሮልኝ የኔ ማሮች። አሁን ትንሽ ነው የቀረን፣ እሳታችን እየጨረስን ነው። አብሽሩ ተጫወቱ። ሰምታችኋል ያልቀየራችሁ ቀይሩ ውጤት ይታያል እኔ ልዘጋጅ ተረኛ ትሆንች ተዘጋጅ አራት ደቂቃን እኮ የቀረቡ ሰዓት ሄዷል ይች ተዘጋጅ አመሰግናለሁ እስካሁን ቆየተሽ የእኔ ዋ ሳይለንት ነሽ እንዴ ሳይለንት ነሽ ማሬ ፊ ኔትወርክሽ፣ የህንድ ኮሜንት ሽፎጣ የህንድ አዋቂ ጋር ሊወስድ ነበር። ወይኔ የበላቸው፣ ወይኔ የበላቸው። እንዴት እስከምትሆኑ ድረስ በጣም እንደ ዞሮው እኮ በጣም ሲዞር ቆየ እንዴ! ይቅርታ አድርጉልኝ። በርቱ ተብሏችን፣ እንዴ ፍቅረኛው እየፈለገ ነው እንዳልኑ ቆየን ቆየብን አንዱ እንዴ ፍቅረኛው እየፈለገ ነው እያልን ነው። እኔ እኮ ሳነብ መወላከፍ ነው። በነገራችን ላይ ይቅርታ ትልቅ ያስጨርሳል። የእኔን ኔትወርክ ምን ታደርጊዋለሽ? በዚህ መጣሁ ደግሞ ሰአዲሻ እንኳን ደህና መጣሽ። ግን እኮ ልናወጣ ነው። ሁለት ደቂቃ ነው የቀረን። ሶስት ቀይሮ ሁላችሁም እረፍ ሰአዲ፣ በመውጫችን ቀይረዋል እኮ፣ መቀየር ቀይረዋል። ደግሞ ኋላ ላይ ውጤት ላይ ግዴታ ስለሚቀይር ስለሚያስረክቡ ያኔ ይቀይራሉ። አሁን ያልቀይሮች ናይ ሰአዳ ቤታችንን ሰፊ ነው። አዎ ሰፊ ነው ቤታችን ለሁሉም ይበቃል። ሰአድ የት ነበርሽ? አጭር ጥያቄ በያሁን መልሽ። በዛኛው ቻናል አላየኋትም። እንደወደው እንደይግባል አይቻት ነበር በኢትዮ አላስገባኝ ብሎ እና አመሰግናለሁ፣ ሁላችሁም። አብሽሮ ዘሙነት ሰሙና ተበሸሪልኝ። ማሪ፣ አመሰግናለሁ። እግዚአብሔር ስጥልኝ። ስለነበረን ቆይታ ከልብ እናመሰግናለን። ጤናና ሕይወት ከች ብላለይ፣ ገብታለይ። እረ ነበርኩኝ፣ አስወጣኝ። አዎ አይቼሻለሁ። እዛ የሚዞር ጊዜ አስተካክላለሁ ብዬ ስወላቀፍ ቤት ይሆን አይቼዋለሁ፣ ነበርሽ እናመሰግናለሁ፣ ስለነበረን ቆይታ። መልካም ምሽት ይሆንላችሁ፣ ይሆንልን። ተረኛ ገብታለች፣ እንሂድ። ቻውሽ፣ ውዶች፣ የእኔ ውድ። እኛም እናመሰግናለን፣ እንወድሻለን። የእኔ ማር፣ አመሰግናለሁ። ቻውሽ፣ መልካም ምሽት ይሆንላችሁ። ተረኛ ቤት እንገናኝ።